ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችሁልናል? ስራ እንዴት ነው እየተለፋ ነው? በርቱልን እንላለን። እንግዲህ በዛሬው ዝግጅታችን የጥጆችንና የጊደሮችን የስራ አዋጭነትን እንመለከታለን። በዚህም ጥጆችና ጊደሮችን ስንገዛ ምን ምን ነገሮችን ማየት አለብን፣ የጊደሮች አመጋገብ ምን መሆን አለበት፣ የጊደሮችና የጥጆች ዋጋ አሁን ላይ ስንት ነው፣ ከገዛም በኋላስ ማድረግ ያሉብን ጥንቃቄዎችና ከጊደሮችና ከጥጆች እርባታ ጋር የተያያዙ ሀሳቦችን ለመነጋገር መተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ በቂ ቁም ነገር ታገኛላችሁ ብለን እንጠቁማለን። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መረጃውም ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩ እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። ብዙ ጊዜ እንደሚገለጸው ከውልደታቸው ጀምሮ እንገር እስከሚጠጡበት ወይም ወተት እስከሚተቡበት ድረስ በኋላም በተመጣጠነ መኖና በተገቢው እንክብካቤ ያደገች የነገዋ ጥሩ የወተት ላምና የጥሩ የውልደት ጊዜ እንደሚኖራት ግልጽ ነው። ስለዚህም ትልቅ እርባታ ሆኖ ዘላቂነቱ እንዲጠበቅ ጥጃና ጊደሮች ላይ መሰራቱ በጣም ወሳኝ ነገር ነው ብለን እንገልጻለን። ይህንንም በማሰብ ተገቢውን እንክብካቤና ትኩረት ሰጥቶ የጥጃንና የጊደር እርባታን መስራት ያስፈልጋል። ጊደሮችን ስንገዛ ምን ምን ነገሮችን ማየት አለብን? የጥጃንና የጊደሮችን ስራ ወይም እርባታ ስንጀምር ግዢ በጣም ወሳኙ ነገር ነው። በዚህም በግዢ ወቅት ልናያቸውና ልናስተውላቸው የሚገቡ ነገሮች አሉ። የመጀመሪያው የጥጃው ወይም የጊደሩን ዝርያ ነው። ጥጃና ጊደሮችን ከመግዛታችን በፊት የእናቷን ታሪክ ማጥናት አለብን። የእናቷን ታሪክ ማጥናት ስንል ለመግዛት በምናስብበት እርባታ ውስጥ የላሞችን የሕይወት ታሪክ የያዘውን መዝገብ በማየት በርግጥ ብዙ ጊዜ የሕይወት ታሪካቸው በመዝገብ ተሰንዶ ላይገኝ ይችላል። በዚህ ጊዜ አርቢዎችን በመጠየቅ እናቷን በማየት የምትሰጠውን የወተት ምርት በማየት ዝርያውን መገመት ይቻላል። ይህ ሁል ጊዜ ላይሰራ ይችላል። ትክክለኛ እናቷን ላያሳዩን ስለሚችሉ ማለት በዚህ ጊዜ የጥጃዋን አጠቃላይ ቁመና መመልከት ይጠበቅብናል። አጠቃላይ ተክለሰውነቷን፣ የቆዳዋን ቀለም፣ አንገቷ ላይ ያለውን ዳልጋ፣ የኋላ እግሮቿን፣ ጨራዋ አካባቢ ያሉ አጥንቶቿን እና ሌሎች መስፈርቶችን ማየት ይጠበቅብናል። ቆዳዋን ስንል ብዙ ጊዜ ቆዳቸው ስለ ዝርያቸው ይነግረናል። ቡሬ ወይም ጥቁርና ነጭ ሲሆኑ ሆሊስቲክነታቸው ይጨምራል። በእርግጥ ቡሬ ስለሆኑ ብቻ ጥሩ ዝርያ ናቸው ማለታችን አይደለም። ጥቁር ቀለም ነጭ ቀለም ሬዲሽ ቀለም ኑሯቸው ጥሩ ዝርያ የሆኑ አሉ። አንገታቸው ላይ ያለውንም ስንመለከት ጀርሲ የሆኑት አንገታቸው ላይ ዳልጋ ወይም የተንጠለጠለ ቆዳ ይኖራል። በተጨማሪም ጀርባቸው ላይ ሻኛ መሰል ነገር ይኖራል። ቀንዳቸውም ያለ እድሜያቸው ጉልቶ ይታያል። በዚህ ጊዜ ለጥሩ ምርት ወይም እርባታ ከሆነ የምንፈልጋቸው ጀርሲዎችን ባትገዙ ብለን እንመክራለን። ጥጃ ወይም ጊደር ለመግዛት በምንወሰንበት ጊዜ በጣም ይከሱ ወይም በጣም የወፈሩትን መግዛት የለብንም። በመካከለኛ የሰውነት አቋም ያሉትን ብንገዛ መልካም ነው ብለን እንገልጻለን። ጥሩ የሚባሉ ዝርያ ያላቸው ጥጆችና ጊደሮች አንገታቸው ረዘም ያለ፣ የኋላ እግሮቻቸው ረዘም ያለ፣ ጭራቸው አካባቢ ያለው አጥንታቸው ሰፋ ያለ ድፍን ያልሆነ አጥንታቸው ሰፋ ያለ ነው። ስለዚህም እነዚህን መነሻ በማድረግ በግዥ ወቅት የሚኖሩትን ሌሎች ሁኔታዎችን እያዩ ዝርያቸውን በትኩረት መምረጥ ያስፈልጋል ብለን እንገልጻለን። ሌላው ጥጆችና ጊደሮችን ስንገዛ ማየት ያለብን ጤንነታቸውን ነው። ብዙ ጊዜ ጥጆችና ጊደሮች ለተለያዩ በሽታዎች ተጋላጭ ናቸው ለውስጥና ለውጭ ፓራሳይት። ይህም ሲባል ቆዳቸው ላይ እከክ፣ መዥገር እና ሌሎች ነፍሳት ከእንክብካቤ ጉድለት በመነሳት ሊከሰትባቸው ይችላል። ኢንተርናል ፓራሳይትንም ስንመለከት የተለያዩ በሽታዎች ሊያጠቃቸው ይችላል። ለዚህም የተለያዩ መድኃኒቶችን በመስጠት ልናክማቸው እንችላለን። ከባዱ የሚሆነው ግን ብዙ ጊዜ በሕክምና ማዳን የማንችላቸው ህመም ሲኖሩባቸው ነው። ለምሳሌ ጊደሮችና ጥጆች ቀበኛ ሲሆኑ ቀበኛ ስንል ፌስታል፣ የቦንዳ ገመድ፣ ገመድ፣ ጨርቅ፣ መዳበሪያ እና ሌሎች ባዕድ ነገር የሚበሉ ከሆነ ይህንን ለማዳን በጣም ከባድ ነው። በባህሪያቸው ጥጆችና ጊደሮች አጠገባቸው ያለው ነገር ሁሉ የሚበላ ይመስላቸው። በተጨማሪም በቂ መኖ በየዕለቱ የማይሰጣቸው ከሆነ ይህ ችግር ሊከሰት ይችላል። ይህ ሲኖር የምናውቅባቸው መንገዶች አሉ። የመጀመሪያው ገመድ ወይም ፌስታል፣ ሌሎች ባዕድ ነገር የሚበሉ ጊደሮችና ጥጆች ሰውነታቸው በጣም ከሲታ ሆዳቸው ቁንዝር ወይም ትልቅ ይሆናል። ምግብ በሚመገቡበትም ጊዜ በግራ በኩል ያለው ሆዳቸው ይነፋል። ይህም የሚበሉት ባዕድ ነገር በቀላሉ ስለማይፈጭ እየተቋጠረ እየተከመረ እስከ ህይወታቸው ፍጻሜ ድረስ ይቆያል የሚጠበቅባቸውን ምርት ሳይሰጡ በአጭሩ ሊቀጩ ይችላሉ። ይህም የጤና እክል ብሎም አንጀታቸው ላይ በመቋጠር ለሞት ሊዳርጋቸውም ይችላል። ስለዚህም በዚህ ምክንያት ያወጣነው ወጪ ሳይመልሱልን ለኪሳራ ይዳርጉናል ማለት ነው። ሌላው ከጤና ጋር ተያዙ ልናስተውለው የሚገባው ነገር የዓይናቸውን ጤንነት በደንብ ማየቱን፣ የእግራቸውን ጤንነት በደንብ መራመዱን ሳያነክሱ በደንብ መቦረቃቸውን፣ መራመዳቸውን ማስተዋል ያስፈልገናል። ብዙ ጊዜ ጥጆችና ጊደሮች ተሰብረው ታጅለው ይድናሉ። አንዳንዴ ለጊዜው የዳኑ ቢመስልም በሚወልዱ ጊዜ እርጉዝ በሚሆኑ ጊዜ ችግሩ ተመልሶ ይከሰታል። ስለዚህም መሰበር አለመሰበራቸውን አጥንታቸው ጤነኛ መሆኑን ማረጋገጥ ያስፈልገናል። በተጨማሪም ተደጋጋሚ ሳል ሲኖር አፋቸው አካባቢ የላጭ መዝረብረብ አረፋ መሰል ነገር ካለ ያተነፋፈሱ ሁኔታቸው የሚነጣቸው ከሆነ የጤንነታቸውን ጉዳይ በትኩረት ልናየው ያስፈልጋል ማለት ነው። ሌላው ጊደሮችንና ጥጆችን ስንገዛ ልናይ የሚገባን ነገር እድሜያቸውን ነው። የጥጆችንና የጊደሮችን እድሜ የምናውቅባቸው የተለያዩ መንገዶች አሉ። ቁመናቸውን በማየት፣ ቀንዳቸውን በማየት ዋናውና ትልቁ ነገር ጥርሳቸውን በማየት ነው። ለማርባት የምናስባቸውን ጊደሮችና ጥጆችን ጥርሳቸው ሊሸረፍ አይገባም። ምክንያቱም ጊደሮች ከሸረፉ እድሜያቸው ሄደዋል ተብሎ ስለሚገለጽ ነው። አንድ ጊደር እርግዝና የመያዝ ዕድሜዋ በጥሩ እንክብካቤ ካደገች ከአንድ ዓመት ከሶስት ወር እስከ አንድ ዓመት ከስድስት ወር ውስጥ ብሎም ከዚያ በታች ሊጠቁ ይችላሉ። በዚህ ጊዜ ጥርሳቸው አይሸርፍም። ጊደሮች ይሸርፋሉ ተብሎ የሚታሰበው እስከ ሁለት ዓመት ባለው ጊዜ ውስጥ ነው። በዚህ ጊዜ ሁለት ይሸርፋሉ እያሉ አራት እያሉ ስድስት እያሉ ስምንት ሞጌ ከዛም ድርስ ይሆናሉ ጥርሳቸውን አስተካከሉም ይባላል። ስለዚህ ጥርሳቸው ዕድሜያቸውን ለማወቅ ሁነኛው መንገድ ነው ብለን እንገልጻለን። አንዳንዴ በስራ ገጠመኝ ውስጥ ሰውነታቸውን ስናያቸው ትንሽ ይመስሉንና ጥርሳቸውን ስንመለከተው ሁለት የሸረፉ አራት የሸረፉ ይሆናል ይሄ የመቀንጨር ጉዳይ ነው በምግብ እጦት ወይም በበሽታ የሚከሰት ስለዚህም የሸረፉ ጊደሮችን ባትገዙ ብለን እንመክራል ምክንያቱም ሳይሸርፉ እርግዝና መያዝ ስላለባቸው ማለት ነው ምናልባት ከተዳፈራችሁ ዋጋ አስቀንሳችሁ ጥሩ ዙርያ ከሆነች እንታገላለን ካላችሁ እስከ ሁለት ተሸርፉት ልትገዙ ትችላላችሁ። አራት ተሸርፉ፣ ስድስት ተሸርፉ ድረስ የሆኑትን ግን ባትገዟቸው ብለን እንገልጻለን። ምክንያቱም ጊደሯ እርግዝና የመያዝ እድሏ ጠባብ ስለሆነ ማለት ነው። ሞክረን ለፍተን ባይዙልን ኪሳራው ትልቅ ስለሆነ ነው። የመኖ ወጪውን አስቡት። መልሰን ስንሸጠውም የምንሸጠው በስጋ ነው። በስጋ ስንሸጥ ደግሞ በጊደርነት የገዛነውን ዋጋ አይመልስልንም። ስለዚህም በግዢ ላይ ልናስተውለው የሚገባው ነገር የጊደሮችንና የጥጃዎችን እድሜ ነው ማለት ነው። የጊደሮችና የጥጆች አመጋገብ አንዲት ጥጃ ከሶስት ወር ከሶስት ወር እስከ አራት ወር ባለው ጊዜ ውስጥ ሙሉ ለሙሉ ወተት አቆማለች ተብሎ ይገለጻል። በዚህ ጊዜ ክብደቷም እስከ 80 ኪሎ ይመዝናል ተብሎ ይጠበቃል። ከዚህ በኋላ እድገቷ ተጠብቆ እንዲሄድ የተለያዩ የተመጣጠኑ መኖ ሊሰጣት ያስፈልጋል። ምርታም ለቀጣይ ጥጃና ጊደር ምርታማነትና መኖ ወሳኙ ነገር ነው። በዚህም ኃይል ሰጪ ገንቢ ወይም ፕሮቲን፣ ቫይታሚን እና ማዕድናትን የያዙ መኖዎችን በዕለታዊ ምግባች ውስጥ ማካተት ያስፈልጋል። በተጨማሪም አሰራማ ፋይበር የበዛባቸው እንደ ደረቅ ሳር፣ ቦንዳ እና የሰብል ተረፈ ምርቶች መስጠት በጣም አስፈላጊ ነው ብለን እንገልጻለን። በተመጣጠነ መኖ ያደገች ጥጃና ጊደር በኋላ ላይ የወተት ምርቷ ከፍተኛ ነው። ረጅም ጊዜ የመውለድ አቅሟም ሰፊ ነው። የሚወለደውም ጥጃ ጤነኛና በጣም ውጤታማ ይሆናል። የምትወልድ ጊደርም በሁለት ጊዜ አትቸገርም፣ ፍጹም ጤነኛና አቅም ያላት ትሆናለች። አንዲት ጥጃ ከ1.5 እስከ 2 ኪሎ ግራም የተመጣጠመ መኖ በቀን ልትወስድ ትችላለች። እንደ ደረጃቸውና እንደ የዕድሜያቸው መጠኑንም ከፍ ማድረግ ያስፈልጋል። ጥራቱን የጠበቀ ሸጋታነት የሌለው ብናኝ የሌለው አዋሪ የሌለው ሳርና የሰብል ተረፈ ምርቶችን መስጠት ያስፈልጋል። አረንጓዴ ቅጠላ ቅጠሎች፣ አልፋ አልፋ፣ ኮባ እና አረንጓዴ ሳሮችን መስጠት ተገቢ ነው። የመኖ ንጥረ ነገሮችንም ስንመለከት አይል ሰጪ የሚባሉትን ከፍሩሽካ፣ ከፍሩሽኬሎ፣ ከገብስ፣ ከስንዴ፣ ከሞላሰስ ሊያገኙ ይችላሉ። ገንቢ የሚባሉትንም ከቢጫ ፋጉሎ፣ ከኑግ ፋጉሎ፣ ከለውዝ፣ ከሱፍ ፋጉሎ፣ ከተልባ ማግኘት ይችላሉ። ቫይታሚን የሚባሉትንም ከቢራ ጭማቂ ከአተላ፣ ከአረንጓዴ ቅጠላቅጠል፣ ከኮባ፣ ከአልፋ አልፋ ከዞኔ ማግኘት ይችላሉ። ማዕድናት የሚባሉትንም ከሙሌ ጨው ከጨው ሊያገኙ ይችላሉ። መኖ ሲታሰብ አብሮ የሚነሳው ውሃ ነው። ውሃ በማንኛውም እርባታ ውስጥ ወሳኙ ነገር ነው። ለጥጆች፣ ለጊደሮች፣ ለወተት ላሞች፣ ለሚደልቡ በግና ፍየሎች፣ ለሚደልቡ በሬዎች ውሃ በጣም ወሳኙ ነገር ነው። ያለ ውሃ እርባታን ማሰብ ከባድ ነው። ስለዚህ ውሃ በተገቢው በየቀኑ መስጠት ያስፈልጋል። ይህም ሲባል ከአቅም በላይ እንዲጠጡ ማድረግም ተገቢ አይደለም። ሌሎች መኖዎችንም ከመጠን በላይ መስጠት የራሱ ችግር አለው። በየዕለቱ የተመጣጠነ በመጠኑ ሊሰጣቸው ያስፈልጋል ማለት ነው። ጥጆችና ጊደሮች በባህሪያቸው የተሰጣቸውን ሁሉ ስለሚበሉ በሉልን ተብሎ በገፍ መስጠት ዋጋ ስለሚያስከፍለን የተመጣጠነውን በበቂ በመጠኑ መስጠት ያስፈልጋል ማለት ነው። እንዲህ በብዙ እርባታ ላይም ጥጆችና ጊደሮች በሚታሰሩበት ቦታ የመኖ ክምችት ይኖራል። ይሄ በጣም ስህተት ነው። ምክንያቱም ጊደሮችና ጥጆች ቢበጥሱ ወይም ቢፈቱ መኖን ያለ ገደብ ስለሚመገቡት ለወድ መነፋት እስከ ሞት ድረስም ሊያደርሳቸው ስለሚል መኖን ጥጆችና ጊደሮች ከሚታሰሩበት መለየት ያስፈልጋል ብለን እንገልጻለን። የዕለት አሰጣጣቸውንም ስንመለከት የእኛን ልምድ ስንነግራቸው እኛ የምናደርገው ጠዋት መጀመሪያ ደረቅ ሳር እንሰጣቸዋለን። ይህም ለጨጎራቸው መዳበር ይረዳቸዋል። ቀጥሎም የተመጣጠነ መኖ እንሰጣቸዋለን። አምስት ሰዓት አካባቢም ሳር እንሰጣቸውና ውሃ እንዲጠጡ እናደርጋለን። ወደ 8 ሰዓት አካባቢም የተመጣጠነ መኖ እንሰጣቸው፣ ወደ 10 ሰዓት ወደ 11 ሰዓት አካባቢም ደረቅ ሳር ወይም ቅጠላቅጠሎችን እንሰጣቸውና የዕለቱን የመኖ ዝግጅት እንጨርሳለን። እንዲህ እንዲህ እያደረግን በየዕለቱ ለጥጆችና ለጊደሮች የሚያስፈልጋቸውን መኖ እንሰጣለን ማለት ነው። እናንተም እንደሚመቻችሁና እንዳቅማችሁ እንደምትፈልጉትም ሁኔታ መኖ ልትሰጧቸው ትችላላችሁ። ቢቻል ግን በቀን ሁለት ጊዜ የተመጣጠነ መኖ ቢያገኙ ጥሩ ነው ብለን እንገልጻለን። ሌሎች የጥጆችና ጊደሮችን እንክብካቤም ስንመለከት ሁልጊዜ ንጽህናቸውን መጠበቅ በቀናቶች ልዩነት ማጠብ እና ተገቢውን ሕክምናና ክትባት መስጠት፣ ማናፈስ፣ ማስቦረቅ፣ የፀሐይ ብርሃን እንዲያገኙ ማድረግ፣ ገመድ፣ ጨርቅ፣ ማዳበሪያ የመሳሰሉት ባዕድ ነገሮች ከአካባቢያቸው ላይ ማራቅ፣ የተመቸ የማደሪያ ስፍራ ማዘጋጀት፣ ብዙም ተዳፋት ያልሆነ ቦታ መኝታቸው ላይም ጉዝጓዝ ሰጋቱራ ማድረግ ቢቻል፣ አጠቃላይ በቂ የአየር ዝውውር መኖሩን ማረጋገጥ ለተሻለ ተዝናኖትና ለፈጣን እድገት በጣም ጠቃሚ ነው ብለን እንገልጻለን። የጊደሮችና የጥጆች ዋጋ አሁን ላይ ስንት ነው? የጊደሮች፣ የጥጆች እንዲሁም የወተት ላሞች ዋጋ በየጊዜው በጣም በፍጥነት እየጨመረ ይገኛል። ለዚህም የተለያዩ ምክንያቶች ቢነሱም ውጤታማነቱና ትርፋማነቱ አንዱ ምክንያት እንደሆነ መገመት ይቻላል። አሁንም እየተወደደ የፈላጊው ቁጥር አይጨምርም ብዬ ገልጽ አሁን ላይ እንደየዕድሜያቸውና እንደ ዝርያ ደረጃቸው ጊደሮችና ጥጆች ስንት እንደሚሸጡን ጠቁማቸዋለን። ይህ ዋጋ ግን ዝርያቸውን፣ እድሜያቸውንና አካባቢው ላይ ያለውን የገበያ ሁኔታም ታሳቢ ያደረገ ነው። ስለዚህም ይህንን ከግምት በማስገባት ዋጋውን እንድትሰሙት እንፈልጋለን። ብዙ ጊዜ ጥጆችን ለመግዛት ስታስቡ ወተት የተዉትን ብትገዙ አዋጭ ነው ብለን እንገልጻለን። ምክንያቱም ወተት ማጠጣት በራሱ ሌላ ትልቅ ወጪ ስለሆነ ማለታችን ስለዚህ ከሶስት ወይም ከአራት ወር በላይ ያላቸውን ብትገዙ መልካም ነው ብለን እንገልጻለን። ከሶስት እስከ ስድስት ወር ያሉት ጥሩ ዝርያ የሚባሉት በጥሩ አቋም ላይ ያሉት ጥጆችን ከ30 ሺህ ብር እስከ 70 ሺህ ብር ይሸጣሉ። ከስድስት ወር እስከ አንድ ዓመት ያሉት ጥሩ ዝርያ በጥሩ አቋም ላይ ያሉትን ከ70 ሺህ ብር እስከ 90 ሺህ ብር ይሸጣሉ። ከአንድ ዓመት እስከ አንድ ዓመት ከስድስት ወር ያሉት ደግሞ ከ90 ሺህ ብር እስከ 120 ሺህ ብር ድረስ ይሸጣሉ። አሁን ላይ ያለው ዋጋ ነው። ተከራክሮ ብዙ አማራጭ ናይቶ በተጠቀሱት የጥጆች እድሜ የተሻለ ማግኘትም ይቻላል። ትልቁ ነገር ብዙ በመፈለግ የተሻለ እንደሚገኝ እንገልጽላቸዋለን። በጥረት የሚገኝ ደግሞ ዋጋውም የተሻለ ስለሆነ ማለት ነው። እንደ አጠቃላይ ከጥጃና ከጊደር የቱ የተሻለ ያዋጣል ብትሉኝ ሁለቱም በተለያዩ ሁኔታ አዋጭነት አላቸው። በይበልጥ ግን አቅሙ ካለና ለማርባት የቱ ይሻላል ከተባለ ለመጠቃት የደረሱትን ገዝቶ አስጠቅቶ እርግዝናውን አረጋግጦ ሲሸጥ የተሻለና የተሻለ ነው ብለን እንገልጻል። አቆይቶም አስወልዶም በወተት ወተቱን ለመጠቀም ቢቻልም የተሻለ አማራጭ ነው። ከነጥጃውም ለመሸጥ የተሻለ ዋጋ ያወጣል። ስለዚህም ከጥጃ ይልቅ ለመጠቃት የደረሱትን መግዛት የተሻለ ትርፋለው ብለን እንገልጻል። እንደ አጠቃላይ የጥጃና የጊደር ስራ በጥንቃቄ ከተሰራ በጣም አዋጭና አትራፊ የስራ ዘርፍ ነው ብለን እንገልጻለን። እንግዲህ ተመልካቾቻችን በዛሬው በምን ያዋጣል ዝግጅታችን በጥጆችና በጊደሮች ዙሪያ ተነጋግረናል። ከዝግጅታችንም በቂ ቁም ነገር እንዳገኛቸው ተስፋ እናደርጋለን። ያዋጣናል ብንሰራው የተሻለ ነው የምትሉት ከሆንም በዚህ ሥራ እንደተሰማሩ እንመክራለን። ተጨማሪ እውቀቶችንም ከመጽሐፍት ከተለያዩ ድረገጾች እንድታገኙ እንጠቁማለን። እርባታውንም ቀድሞ ከጀመሩ አካባቢያችሁ ላይ ከሚገኙ ሰዎች ልምድ ማግኘቱም በጣም የተሻለ ነገር ነው ብለን እንገልጻለን። በእርባታ ዙሪያም ሐሳብ፣ አስተያየት፣ ጥያቄ ካላችሁ በኮመንት መስጫው ላይ እንድታሳውቁን እንጠይቃለን። በቀጣይ የሥራ ሐሳብ እስከምንገናኝ ድረስ መልካም የሥራ ጊዜ እንዲሆንላችሁ እንመኛለን። ጤና ይስጥልን።